ይገባል ሪፎርም ያደረገች ናት አጼ ቴዎድሮስ እንደገና ሀውልት ሊሰራላት ይገባል። ዛሬም በዚህ ኦርቶዶክስ ውስጥ ያለ በጴንጤው ውስጥ ያለ በሃይማኖት ውስጥ ያለ እኛን ከማጥፋት ወደኋላ አይሉም። ኢትዮጵያን እስቱ የአማራ አስጠላት ለምን በኦርቶዶክስ ውስጥ ያለውን አማራ ይዘው ዘር ለገበሬ ነው እያሉ ጠላቶቻችን ይዘውታል። ጳጳሶች እነሱ ናቸው፣ ሲኖዶሶች እነሱ ናቸው። ዘመነ ካሴ በአስቸኳይ እንዲነሳ ዝናቡ የተባለ ሰው እንዲተካ፣ ምሪ ወዳጆ እንዲነሳ ሙሐብ የሚባል እንዲመራው፣ ጎንደርም ሸዋም እነዚህ ሰዎች ታዩ ፌል አድርገዋል። ባይዘዎች ሰምተሻል? የአቶ ወርቁ አይተነው ዘመዶች ናቸው የተመጡ በሙሉ በድሮን አልከዋል። ከመቶ ሀምሳ ስድስት ሰው በላይ ነው የተገደሉ። በጣም እናዝናለን። ህዝባችን እየተገደለ ነው። ለቆ ባለመውጣቱ ምክንያት ህዋትን እየጠበቀ መሪዎች ተገደሉ። ህዝቡ መረረው። ፋኖ ክልሉ ውስጥ እየተደሰወሰ እንደ ህዋቶች ወጥቶ ሌላ የጠላት ወረዳም ላይ መዋጋ ሲያቅተው ወይ እጁ ሰጥቶ መግባት ይሻላል፣ ነው የዛሬው አጀንዳችን። ወይ የፋኖ መሪዎች ይቀየሩ፣ ህዝቡ ለትግል ይነሳ፣ እንቀጥል። አሊያ ግን ፋኖ መሳሪያውን ለመንግስት ያስረቅ፣ ህዝቡ እያለቀ ቢያንስ ድሮን ይቆምለታል ቢያንስ ስንዴ ይዘራል ለማይሳካ ትግል መሳሪያውን ወይ ያስገባ ወይ ደግሞ ተዋብቶ አራት ኪሎ ይድባል በመሰረቱ የሰሜን ሸዋ ፋኖ ካልተጠናከረ የጎጃም ጦር ከ500 ኪሎ ሜትር ላይ ገብቶ ቤተ መንግስት አይዝም የጎንደሩ ከ700 ኪሎ ሜትር ላይ የወሎው ከ500 ኪሎ ሜትር ላይ ሂዶ በፍጹም ልንይዘው አንችልም የሸዋፋን ነው ግን፣ እንደ አዲስ ተዋቅሮ ከሶስቱ ክፍለ ሀገር እየሰረገ እየገባ አራት ኪሎ ለመክበብ መሰራት አለበት። ህዋትን መሸከም የለብን። ከዚህ በኋላ ትግሬ ወደ ቤተ መንግስት መምጣት የለበት። ከመጣ እናልቃለን። እነዘም የሚሰሩት ያንን ነው። እነመከታው ውይይታቸው ሰምተናል። እየታረቁ ነው። አብይ ቀርጾ የሰጣቸውን በአማካሪዎች በኩል ለእርቅ ኮሚሽን አስገብተዋል። መደራደሪያ ሰነዱ እየታየ ነገ ይመጣሉ፣ ታያላቸው